መጽሐፍ ቅዱሳዊ ነው። ጥያቄ አትደረብ ብራዘር አይዞህ። ይሄ እምነት ያንተ እምነት ነው አይደል? አሁን ያልከን፣ ኢትስ ዩር ብሊቭ አይደል? አይደል? ይሄ እምነት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ማስረጃ ስጠኝ ከመጽሐፍ ቅዱስ። በጣም ጥሩ፣ በርታ። እሺ፣ ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር አራት ጋሄድ። ቆይ ማሳሰቢያ ያልናገር ለሰዎች ሁላችሁም እዚህ ያላችሁ 623 ሰዎች ማርያም ገነት እንደምታስገባ ወንድማችን ጥቅስ ሊሰጣን ስለሆነ ቶሎ እስክሪፕቶና ማስታወሻ ይዛችሁ ያዙ። ጥቅሱ ዘጠኝ ስንት ላይ አንበበለ ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር አራት። እሺ ቁጥር አራት፣ ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ፣ እናንተ እንድታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሆን አንዴ ልሳቅ ወይስ ልሳቀቅ? እኔ መቶብኛል፣ ግን ያው ችየው ነው ምዕራፉን። ምናልባት ተሳስቶ እንደሆን ፈልገው ፈልገው ታገኘዋለህ። ምዕራፍ ቁጥር እራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለ እናንተ ስለሚያማልዱ የሚለው እነማን ነው? ስለዚህ ቅዱሳን የማማለድ ወደ እግዚአብሔር እንደሚያማልዱ የሚጠቅስ አንድ የእግዚአብሔር ቃል ነው። እመቤታችን ከቅዱሳን በላይ ናት። ጥያቄው በምልጀዋ በእኔ በክርስቶስ ኢየሱስ ካመንኩኝ በምልጃዋ እድናለው ማለት ነው። እዚህ ክፍል ላይ አሁን እያወራን ያለነው ክፍል ላይ በምልጃቸው ያድኗቸዋል የሚል ትምህርት ነው ያለው። እሺ አንድ ደግሞ ይሄ ክፍል እንደዛ፣ ይሄ ክፍል በደንብ ይብራራ። ያኛውንም ስትነግረናለ፣ ግን ይሄኛው በደንብ ይብራራ በጣም ግልጽ ስለሆነ ማብራሪያ አይጠይቅም ብዬ ነው። ግልጽ አደለም፣ ግልጽ አደለም። ብራዘር ራሳቸውም ስለ እናንተ ሲያማለቋይ አውድ ኮንቴክስት የሚባል ነገር ታውቃለህ አይደል? አውድ የሚባል ነገር ታውቃለህ አይደል? የምን አንድምታ? የምን አንድምታ? እኔ ስለ አንድምታ አላወራሁም። አውድ ስለሚባል ነገር ታውቃለህ አይደለ ወይ ነው ያልኩት። ሙሉ እኮ ቆይ የጠየቁናል መለስክልኝ። አውድ የሚባል ነገር ታውቃለ አለ ሰው ጋር ግን በወራ ጥሩ አይሻልም? ኮንቴክስቱዋሊ እሺ፣ ጥሩ ልክ ነ። ይቅርታ አብሩት ላይ ያለው አሁን ጥያቄ ጥያቄ ያለው ጥያቄዎችን ሰብሰብ አድርጋቸውና መጨረሻ ላይ ሰብሰብ አድርገው ጥያቄውን ሰብሰብ አድርገው ኒ ጥያቄ ካለ የገባው የወንጌል አማኞች ቤት ነው፣ መልስ አግኝ ተትሄዳለ። እሱ መልስ አግኝ ተትሄዳለ። አሁን ለተጠየቀው ጥያቄ የምታድን ማርያም አሳየን ወዳጄ እንዳልኩ በእመቤታችን ምልጃ እመቤታችን ቅዱስ ብቻ ሳይሆን ከቅዱሳን በላይ ቅዱስ ናት፣ እግዚአብሔር የመለጣት ናት፣ በምልጃዋ እድናለሁ። ማስረጃ ያጣለት አሁን እሱ ምኞት ነው፣ ለእሱ ማስረጃ የለም። ራሳቸውም ስለ እናንተ ሲያማልዱ ከሚበልጠው ከእግዚአብሔር ጸጋ፣ ምክንያቱም ስለ እኛ የሚያማልዱ ቅዱሳን አሉ ማለት ነው። በምልጃቸው አሁን በምልጃቸው የሚያድኑ ገነት የሚያስገቡ ነው፣ እየጠየቅ ነው ያለ፣ ነው እሱን ነዋ የምታሳየን ወዳጄ በምልጃቸው ቅዱሳን እናንተን ገነት ያስገባሉ፣ ያድናሉ። ስማቸው ሲጠራ እናንተ በእነሱ አማካኝነት ትድናላችሁ የሚል አሳየን። እሱ ነው እያወራ ቅድም የጻድቅ ሰው ጸሎት በስራ ኃይል ታደርጋለች የሚለው ኃጢአትን የማስተሰረይ ስልጣን አላቸው። ሁለተኛ ቆሮንቶስ ላይ የጠቀስከው ሐሳብ በመቤታችን ምልጃ ሁለተኛ ጴጥሮስ ላይ ሁለተኛ ቆሮንቶስ ላይ የጠቀስከው ሐሳብ አያስረዳልኝም እያልከን ያለው ሁለተኛ ቆሮንቶስ ስለ ምልጃ ስለ ቅዱሳን ምልጃ ይናገራል። የነዚህ ቅዱሳን ምልጃ ደግሞ የፈለግከው ጥቅስ ላይ ነው የምትሄደው ጋ ደግሞ ስትሄድ የነዚህ ቅዱሳን ጸሎት ኃጢአትን እንኳን እስከ ማስሰራት ሥልጣን እንዳለው ይናገራል። ሁለተኛ ቆሮንቶስ ላይ ለጠየኩ ጥያቄ መልስ አለው። ለጠየኩ ጥያቄ መልስ አለው። ሁለተኛ ቆሮንቶስ ለጠየኩኝ ጥያቄ በምልጃቸው የሚያድኑ አሉ። ሁለተኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ማርያምን አስገብተን ብናያት ማርያም በዚህ ክፍል ላይ የምታድን ስለ መሆኗ ይናገራል። እዚህ ጋር ሁለተኛ ቆሮንቶስ ላይ ስለ ቅዱሳን ምልጃ ነው እኔ ያልኩ። እመቤታችን የምታድንን ይናገራል ወይ ወዳጄ ይናገራል እመቤታችን የሚ ቅዱሳን መላእክት የሚ ቅዱሳን የምናምነው በምልጃቸው እንድናለን። ግን እኛልጠየኩምስይህን እዚህ ክፍል ላይ አስገብተናት ማርያምን ብናያት ይሄ ክፍል ማርያም እንደምታልን ሊያስረዳልን ይችላል ወይ? እሷ ቅድስት ስለሆነች ያስረዳልናል? ቅድስት ስለሆነች ሁ ስለቅዱስ ሚናአሳይኝ። እሺ፣ በጣም ጥሩ አሁን ስለ እናንተ ይማልዳሉ። ስለ እናንተ ሲያማልዱ የተባሉት እነማን ናቸው? የትኞቹ ቅዱሳን? አንተ አምጥተ ለምሳሌ በመጽሐፍ ቅዱስ የእግዚአብሔር መልአክ እንደሚያድን ወዳጅ፣ አሁን ረጋ በል እያወራን ያለ ነው። ሁለተኛ ቆሮንቶስን ነው ምናልባት ሰተው ወይንም ጠቅስ ከገባ ያው ተሳስተሃል። መጀመሪያ ማንበብ አለብኝ፣ ክፍል ከኛ ጋር ለማውራት ማለት ነው። በቃ እንደዛ ከሆነ እነኚህ ቅዱሳን እነማን ናቸው? በጣም ጥሩ። እኚህ ቅዱሳን አንደኛ፣ እኛ የምናምነው ነው የምነግርህ፣ ቅዱሳን ሐዋርያት፣ መላእክት፣ እነኛውን ነቢያት መሆናቸውን አሳየን፣ ቀጥል። ስለዚህ ወደ ብሉይ ኪዳን ልሂድ ነቢያት እንደሚያማልዱ የእግዚአብሔር ቃል እንደዚህ አይቀለልበትም። አሁን ያወራኸው እነኚህ አንተ የዘረዘርካቸው ነቢያት መሆናቸውን ከክፍሉ ላይ አሳየን። የቆም ነው የት ነው? ሁለተኛ ቆሮንቶስ ምዕራፍ ዘጠኝ እንዳትረሳ ብራዘ እዛ ላይነን ያለን አሳየን። ቁጥር ስንት ላይ ነው? እነኛን መላክ እንትኖች ያሳየን ጻድቃን ያልካቸውን ነቢያቶች ያገኘው ቤቱ ጋር ይሄ ያለቀበት ፋሽን ነው። አሁን የምትጠቀመው ያለቀበት ፋሽን ነው። ክፍሉ ላይ ነን ያልተኛ አንድረሳም፣ ሀሳብ አንቀይርም። እዚሁ ላይ ነው ያለነው። በርታ። ስለዚህ ይሄ ቃል ለቅዱሳን የተነገረ አይደለም ነው የምትለው? አሁንም ጥያቄ ነው እየጠየቅ ያለው አብራራው፣ አሳየን ነው እያለ በጉጉት ባይዘው ይሄ ሁሉ ትውልድ ቁጭ ብሎ በጉጉት ነው አንተን እየጠበቀ ያለ። በጉጉት ብራተር፣ በጉጉት ነው ያመጣሁን ያመጣውን ጥቅስ እያወራንበት ነው ያለው ወዳጄ፣ የሰጡን አውደ ምረት ላይ ዝም ብለው ተቀደው የሰማውን ጥቅስ ይዘን የመጣው ምናልባት ወይ ደግሞ መጽሐፍ ይዘን አንብበን ይዘ መጣው ጥቅሱን ይዘ ጥቅሱ ግን ምን እንደሚል አታውቅም። እርሱን አንቀይርም ብራዘር፣ አሁን ቀጥል፣ አሳየን። ነቢያቶች መሆናቸውን አሳየ። አይዞ ወዳጅ። አሁንም ያለነው ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ነው። የመጨረሻ አይደል ነው የምሰጥህ ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ላይ ያለ ነው ብራዘር፣ ከረሳኸው። እራሳቸውም እናንተ ሲያማለዱ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ቅዱሳን የማማለድ ስልጣን ሙሉ በሙሉ እንደተቀበሉ ማለት ነው የሚያሳየው። አልጠየቅንም። አሁን እነኚህ እነማን ናቸው ነው ጥያቄው። ቅዱሳን፣ የእግዚአብሔር ቅዱሳን እነቢያት መሆናቸውን አሳየን። አሁን ነቢያት ቅዱሳን ስለሆኑ የእግዚአብሔር ቅዱሳን ናቸው። እኮ እነኚህ ቅዱሳን የተባሉት እንግዲህ ቅዱሳን የሚል የለም። እነኚህ አንድ አንድ ይሆናል፣ ነቢያት መሆናቸው አሳየን። ስለዚህ ክፍል ነው እያወራሁ፣ ስለዚህ ክፍል ነው አሳየን። እዚህ ጋር የተጠቀሱት ሰዎች ይኸው ላንብብልህ ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ነው የሚለው። አንተ እነሱ ያንተ አሳይመንት ነው የእኛ አይደለም። ይናፍቋቸዋል የተባሉት እነኚህ ሰዎች አንተ እንዳልከው ምንድን ናቸው አልከን? ቅድም ዘረዘርካቸው እኮ ነቢያት ናቸው፣ ጻድቃን ናቸው፣ ቅዱሳን ናቸው ምናምን አልከ አይደለ? እነኚህ ሰዎች ምዕራብ ዘጠኝ በትልቁ አደረጋ ነው በትልቁ እየወጣው እየገባው ስለተቸገርኩ ነው። የለ መጽሐፍ ቅዱስ ላይክ በእንትን ላይ ላይ ነው በስልኬ ላይ ነው። ትንሽ ስላስቸገረኝ ነው፣ ይቅርታ፣ ስራ ቦታ ስለሆንኩ ነው። ከቻል ከምብብ ላይ አለበዚያ ሁለት ደቂቃ ልጠብቀኝ ነው። ላፕቶፕ ስላላ አሁን እያነበብክ ነበርኩ። ወንድም እየሰማን ነበር። እሱ ስለማውቀው ነው፣ በእርሱም ስለማውቀው ነው። አይ፣ ማስረጃ አንተ ስለምትፈቅ አንተ አንብበው። አይ መጽሐፍ ላይ ነው ያገኘው። ሰላም ለዛ ኮ አስ አራትን መጽሐፍ ላይ ስላገኛት ነውና ቨርስ መቼም እንይዛለን ስናጠና ዳኒ፣ ቨርስ እንይዛለን። ያ ፕሮብሌም አይደለም። ይዘው ነበር እኮ አራትን ብለ ነግረህን እንደያዝከው ያስታውቅ ነበር። እሺ፣ ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና አንብብልኛል ከኛል በጎ ፈቃዳችሁን አውቅ ያለውና ስለዚህም፣ አካያ ከአዳም ከአምና ጀምሮ ተዘጋጅቷል ብዬ ለመቀዶኒያ ሰዎች በእናንተ እመካለው። ቅናታችሁንም የሚበዙትንም አስነስቷል። ነገር ግን ለእነርሱ እንዳልሁ የተዘጋጃችሁ ትሆኑ ዘንድ በዚህም ነገር ስለናንተ ያለውን ትምህርት ትምክታችን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንዳታፍሩ አላልንም፣ እኛ ግን በዚህ እምነታችን እንድናፍር አይሆን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁበትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰብሁ። ይህም እላለሁ ይህንንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁም ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃታችን ሁሉን አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክቱላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛም በኩል ለእግዚአብሔር የምስጋና ምክንያት የሚሆነው ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረዴት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህም አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆነው መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፈቋቸዋል። ስለማይነገረው ስጦታ እግዚአብሔር ይመስገን ይላል። እሺ ያ በኩል አለቀ። ወላጅ ፌዝ ተክሉ፣ አቤት፣ እንኳን ደህና መጣ። ስማ፣ እንኳን ደህና መጣ ዳንዬ። ተክሉን ከማውራት በፊት አንዴ፣ ትልቁ፣ አንድ ደቂቃ ትሰጠኛለህ? ይህን ሀሳብ ለሌሎች ሰዎች ዳግመኛችን ጥቅስ አይ ምንም አንድ ደቂቃ ብቻ እንትን ልልበት ነው ላሳይ። ብቻ እኔ ምንም አላወራም። እሺ እዚህ ጋር አንድ ሀሳብ አለ። እንደምትመለከቱት ይቅርታ፣ እንደ ሌላ ጽላትና አሁን ሰዎቹ እነማን ናቸው? አሁን ቅዱሳን ብሎ የጠራቸው ሰዎች እዚህ ዋናውን ሀሳብ እንመለከታለን። ምን ይላል? በዚያ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ መታዘዛችሁ አለው። የቆሮንቶስ ሰዎች የሚያደርጉት መልካም ነገር አለ። ከዛ ምን ይላል? ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና። አሁን እዚህ ጋር ራሳቸውን ስለእናንተ ሲያማልሉ የተባሉት ምንድናቸው? በቆሮንቶስ ሰዎች ባላቸው ነገር ባላቸው ገንዘብ የሚሆን ባላቸው ነገር ሁሉ የሚረዷቸው ከጳውሎስ ጋር ጳውሎስ ይሄን መልእክት ሲጽፍ ከጳውሎስ ጋር የነበሩ ህዝበ ክርስቲያኖች አሉ፣ አገልጋዮችም ጭምር ማለት ነው። ስለዚህ እነሱን ነው። እንዲህ ይላል መታዘዝ እነርሱና ሁሉን ስለምትረዱበት ልግስና ራሳቸውን ስለ እናንተ ሲያማልዱ። ራሳቸውን ስለ እናንተ የሚያማልዱት እነማን ናቸው ሲባሉ፣ እነኚህ ቆሮንቶስ ሰዎች የሚረዷቸውና ካላቸው ነገር እያካፈሉ የሚልኩላቸው ምእመናንን በዛ በቤተ ክርስቲያን ውስጥ ሆነው ስለ ቆሮንቶስ ሰዎች ይማልዳሉ፣ ይጸልያሉ። እግዚአብሔር አምላክ በእነርሱ አልፎ ስለሚሰራው መልካም ነገር ኦኬ። ሁሉንም ስለምትረዱበት ልግስና ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። እነማን ጳውሎስ ይህንን መልእክት ሲጽፍ ከኔ ጋር ያሉ ቅዱሳን ከኔ ጋር ያሉ ወንድሞች እነርሱን ስለረዳችሁና ስላደረጋችሁት መልካም ነገር ይናፍቋችኋል። ይሄ ማለት እኔና ዳኒ በጣም እናፍቃለን፣ እንወድሃለን፣ በዚህ ያሉን ቅዱሳን ይወዱሃል ብዬ ለዳጊ አሜሪካ ሆኖ ሳለ የምንልከው ደብዳቤ ወይም መልእክት ነው። ጳውሎስ ያንን ነው የሚናገረው እንጂ ማርያምን ረድተዋት ገብርኤልን ረድተው እንትናን ኤልያስን ረድተው የሚል ምንም አይነት የመጽሐፍ ቅዱስ ሀሳብ የለውም። ይሄ ለማለት ነው። ቴንክዩ ዳኒ። እሺ እውነት ነው። እሺ ፓስተር፣ የምትጨምረው ነገር አለ? አይ ቅዱሴ በደንብ አብራርቶታል። ምንም ይሄ ስለ ቅዱሳን ማማለድ፣ ስለ ቅዱሳን ማዳን የሚያወራ ክፍል አይደለም፣ እና ሙሉ አውዱ መነበቡ ጥሩ ነው። አይ ቲንክ ትቶት ወጣ መሰለይ ልጁም እንደዛ ባረግ ጥሩ ነው። ከእውነቱ ጋር ቢገናኝ ጥሩ ነው። ሙሴ ስላብራራው ጊዜ እንዳለ ውስጥ አልጨምር ግዴ። ተክሉ እንኳን ደህና መጣ ወንድሜ። በምታድን ማርያም አለቻችሁ፣ ከምን አንጻር ስትናገር ማለት ነው? ደስ ካለ እኛ የምንልበት ምትን አለ ምክንያት አለ። በቃ ዋናው መኖሩ ነው። እሺ እሺ ተክሉ፣ ማርያም ታድናለች፣ በማርያም ይዳናል ነው የምትለን፣ የምታድን ማርያም ኦኬ፣ እንዳለች እስኪ ከመጽሐፍ ቅዱስ ላይ ጥቅስ ስጠኝና ከዛ ከጥቅሱ ላይ ተነስተ ደግሞ ሀሳብን ታብራራለህ። ለምሳሌ አሁን ልጁ ከአነሱ አንፃር ማለት ነው፣ ስለ ምልጃ ሀሳቡን እንድትወስዱ ነው የፈለገው እንጂ ወንድ ምልጃ ምናምን አላወራንም። በማርያም ይዳናል ወይ ነው ያልነው ሀሳባችን። ስለዚህ ማርያም ታድናለች የሚል አንዴ ጥያቄ በደንብ ተረዳ። ማርያም ታድናለች የሚል ከመጽሐፍ ቅዱስ ላይ ቀጥታ ጥቅሱን ስጠኝና ከዛ በኋላ ሀሳብን ኤግዜጀስስ ማለት ትርጉም ትሰራበታለህ። ጥቅሱን ስጠኝና ለማርያም እንደሚዳል አ እንደዛ ሆን ቀጥታ ሳይሆን ክርስቶስ እኩል እንደዚህ ታድናለች የሚል ጥቅስ የለም ከምን አንጻር አለ ለምሳሌ ማርያም አ ጥቅሱማ ከየትም ብትፈልግ የለም ለምሳሌ ማርያም ገነት እያ ኦኬ ወደ ገነት እየመራች ታስገባለች የሚል ስ ከመጽሐፍ ቅዱስ ላይ ስ አሁን ለምሳሌ ምሳሌ ሳይሆን ጥቅስ፣ ወንድሜ ምሳሌ ሳይሆን ጥቅስ መጽሐፍ ቅዱስ ላይ ምሳሌውም። በኋላ ጥቅሱን ከነገርከኝ በኋላ በምሳሌ ታስረዳለህ። ከመጽሐፍ ቅዱስ አንጻር እኮ ትወስዳለህ ሁሉን ነገር። አሁን ስላሴ ቀድታ አንዱ ሙስሊም መጥቶ ስላሴ እየሰማኸኝ ነው? ገነት መርታ የምታስገባ ማለህ? በስላሴ ታምናለህ? እየሰማኸኝ ማርያም ገነት መርታ ታስገባለች ብለኸኛል። ጥቅሱን ስጠኝ። አንተም ስላሴ የሚለውን ቃል ታምንበታለህ። አንተ ስጠኝ። ከምን አንጻር ካልከኝ የምናገረውን ልንገርህ እና የለህም። የትልቅ ሰው ወሬ ብዙ ስለሆነ ያለው ማርያም ገነት መርታ እንደምታስገባ አለኝም አለልህም፣ የለኝም አለልህም። በቃ ከሌለ ከሌለ ማርያም ወደ ገነት መርታት አስገባለች የሚል ጥቅስ አለህ ወይ? ስጠኝ። በስላሴ ታምናለህ? ወንድሜ እየጠየቅኩ ነው፣ ለአራተኛ ጊዜ ማርያም፣ ወንድሜ እየጠየቅኩ ነው። እኔን መልሰ ጥያቄ ይጠይቃለን። ማርያም ገነት መርታት አስገባለች የሚል ጥቅስ ስጠኝ። እኮ ልንገርህ ስል ስለ ቀጥታ ጥቅሱን ጥቅሱን ስጠኝ። ምንድን ነው የምትነግረኝ? የመጨረሻ ጊዜ እጠይቅሃለሁ ማርያም እንደምታደርግ አስወርደኝ። አንተ የፈለግከው ነገር ሳይመለስ ሲቀር እንዲህ ነው። አየህ ማስወረድ እንዲህ ነው።

በቃ ማርያም እንደምታድን የሚያሳይ ማስረጃ ስጥ። ነውናምናት አሁን እያወራን ያለ ነው ስለ ማርያም ነው። እና የምታድን ማርያም ካለች ያሳየ፣ ከሌለ በዳይት ያድናል ሲል መላክ እኔ አልጠየቅኩም። አሁን የምታድን ማርያም አለች ወይ? አዎ ከሆነ መልስ በቃ መዥረጥ ማድረግና ማሳየት እኮ ነው ብራዘር፣ ማስረጃ ያለው ስለምሳሌ በፈለግከው ውሰድ፣ በፈለግከው ሱንድ ሰጥ ያለሁ እዛ ክፍል ላይ የሚያድኑ ቅዱሳን አሉ ካሉ አሳየን። በጣም ጥሩ። ሌላ የማቴዎስ ወንጌል ምዕራፍ ሀሳብ ቁጥር የሆነ ቦታ ምሳ እንኳን ወርደን ብላ በእናት ዞር ንበጣም እዚህ ቦታ ላይ ከዚህ የተነሳ ከዚህ ጥቅስ የተነሳ ንድ መመለስለች ብዙዎቹ ጠይቀው ካል አትመልስም። አንተ የእናንተን እምነት እኔ መመለስ አይጠበቅብኝም። የእናንተን እምነት እምነትን መስክር። ቁጭ ብለህ መጨረሻ ላይ ትሰማናለህ። እምነታችን በደንብ እንነግርሃለን። ማን እንደሚያድን መጽሐፉን ገልጠን በደንብ እናስረዳለን። ማን የእናንተ ቤት ነው ለዚህ እኮ ነው ግራ የገባችው ማዳን በማንት በመገነት የምታስገባ ማርያም አለች ትላለ ምን ፍቅና ነው ይሄ ትምህርት የት ነው የሚያስገባ ሲኦል ነው የሚያስገባ የወንጌል አማኝ ሆኖ ከክርስቶስ ኢየሱስ ውጪ የሚያድን አለ ብሎ የሚያምን ማንም የለም ረስተው ነው ከአምስቱ ሶሮዎች መካከል አንዱ ምንድን ነው ከረሳው አስታውስን መዳን በማንም የለም ብሎ የሚያምን የወንጌል አማኝ ነው ያለው ገብርኤል የለም ሚካኤል የለም ሩፋኤል የለም ተክለ ሃይማኖት የለም በተቅማጣቸው በመቃብር ስፍራቸው በአስክሬናቸው በመላእክት ስለኦርቶዶክስ ከምታወራ ስለክርስቶስ ለምን አሰብክን ኦርቶዶክስ እውነት አላት አይደለም አንድ ቀን ስለ ክርስቶስ አትሰብኩኝ አላውቅም ኦርቶዶክስ እውነት አላት ስላለም ስለ ኦርቶዶክስ ነው የምትናገር ኦርቶዶክስ እውነት አላት ወይ እውነት አላት ወይ ኦርቶዶክስ እንዴት አንተ እውነት አላት እውነት ስላላት እኮ ነው። እውነት ያላት ስለ እሷ ሲወራ አጋጣሚው ጥሩ ነው። እውነቱን ለመናገር እውነት ስላላት እውነት የሆነ ክርስቶስ ሁሌ አትደርም አይደል? አይ አሁን ለምሬ ጨነቀ።